ዲማሙ ሳሚን ደበደበ። በኮኮ ተጠረጠረ። ኮኮ ደሞ ሳሚን ስለምትወደው ዲማሙንም ቃል ኪዳን ሊያደርግላት ዛሬም ሁለተኛ ቃል መጣ። እሷ ግን አልፈለገችውም። በጣም ተረበሸችታው። ወደ ኩሽና ገብታ እንግዲህ ስትቀርበት ቤቲ ገብታ ቤቲ እንግዲህ እየመከረች ነበር

አሰላሙ አለይኩም ወራህመቱላሂ ወበረካቱህ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከነጋወዱ ሰላም። አልሐምዱሊላሂ ረብል አለሚን በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ እንግዲህ ሳባ ድራማ እንደቀጠለ ነው። ኮኮ እንግዲህ ቤቴን እና ሀናን በጣም ያፍጨረጨረቻቸው ነው። ሳሚ ከሷ ጋር ነው የታያያለው። ቤቴ የቤቴ እርግዝና ሳምር ርግዝና ነው ማለት ነው። እኛ እንደምትወል እንደናቀም እንዳረገዝሽ ናት። እንግዲህ እስካሁን ሀናም ደግሞ አሁን ላይ ትታለች ብቻ ቀዝቅዛለች ግን ቤቲ አሁን ከሳሚ ጋር ያለችው ቤቲ ናት። ሳባ እንገዴ ከሳሚ ጋር በጣም በሚያስጠላ ሁኔታ ሳባ እንገዴ ሳሚን ካርተዋለች ማለት ነው። በጣም ያስጠላቡነ ሳሚ ሳባ ምክንያት የለባት ነበር። ሳሚ ማለት ነው የክፉ ቀኗ ነው። ክፉ ቀን ምንም ቢሆን አይረሳም። ታጽኗዋለሁ ግን እሱ ያን ሁሉ እንደዛ ክፉ ቀን ላይ የሆነ ችግር የሆነ ያሳለፈላትን ቀን ሰው ምክንያት አስፈላጊ አይደለም። ሰው ያጠፋ ይችላል፣ ግን ያጠፋበትን እንዳጠፋበት ደግሞ ያ ሰው መቀጣት አለበት። ያው ሳሚ ደግሞ አስረድቷታል እሷን ለመጥፎ ነገር አስቧት ወይም ደግሞ ለመጥፎ ነገር ያደርጋት ሳይሆን በጊዜው ያለበትን ችግር አስረድቷታልና፣ ያው እያስረዳትም ያንን መረዳት ነበረባት። ዞሮ ዞሮ ያንን ነገርም ሊያስረዳት የቻሉ ለእሷ ብሎ ነው ያደረገውም ለእሷ ብሎ ነው፣ እና መረዳዳት ነበረባት። ምንም ቢሆን እሱ ከበደሌ ከምትለው እሷ እሱ ያደረገላት ነገር በጣም ይበልጣል ማለት ምክንያቱም ምንም በቃ ችግር ላይ በጣም ችግር ችግር ላይ በሆነች በሳን ሳሚ የተረሰላት ያው፣ ችግር ሲያልፍ እንግዲህ አንዳን ጊዜ ይቀለናልና፣ ሳባ እንግዲህ ሳሚን ሸምጥጠዋለች ማለት ነው። ጥም ያሳዝናልና፣ እንግዲህ ዛሬ ለና ኩኩና ቤቲ ሀና ሳሚን እንድተጋታ ሳሚ እንግዲህ ሳባን እንዲያጣት እና እንደተለያዩ እየነገራቸው ነበር ማለት ነው። ያን ጊዜ እንግዲህ ኮኮ ያው ኮኮ ከሳሚ ያለ ቅር በመጠ ተቀራረበልኝ ና በጣም ደስ ያላት ማለት ነው። ከሳባ ጋር መለያታቸውን ሲነግራቸው በጣም ደስ ነው ያላት። እንግዲህ የሆነ መጥፎ ነገር አድርጋ ባልኝ ነማ ገርሞ ይነብርና ከእንግዲህ እንግዲህ ከተለያየ ጥሩ ነው እያለች ነበር ማለት ነው። ቤትም እንግዲህ እስኪ እራፊ አንቺ አታፍሪም እንዴ? እኛ ስራን ሁሉ ትሰሪ ያለች እኛ ጋር እኩል እያለችን ነበር። ያው ቤቲ ሳሜን እንግዲህ ያው የልጅ አባት እያለች ነው። እሱ ደግሞ አተቀበላትም። ሀና ዝም ባለ አሁን ላይ ያው እንደ በፊቱም ተላተልም ነገር ግን እንግዲህ በዓል እንክኛ ጋር አሳልፍ እየተባባሉ ምግብ እሰራልሃለሁ የምትወዱ እያለች እንግዲህ ኩኩ እያለች ነበርና፣ ነገር ግን ሁሉም ምግብ ለመስራትና ሳሜን ሳሚን ምግብ ሰርቶ ማስደሰት እየሞከሩ ነበር። ነገር ግን ደግሞ ሙያ ስላለላቸው እንግዲህ ወደ ኮሽና ገብተው ሀና እንግዲህ ሽንኩርቱን እስከ ስጋ እስከ ሽንኩርት እንዳለ ያላጣች ነበር። ጭርሳ ልጣ ጨረሰች ማለት ነው። መክተፍ አልቻለችም። ጭራሽም እንኳን ወጥ አይደለም ልትሰራ እንኳን የበዓል ወጥ ልትሰራ አይደለም። ሙያቸው እንግዲህ ታየ። ኮኩ እንግዲህ ወንድና ማለት ነው ሴትና ጎረምሳውን ይለያል። ዛሬ ሳሚ ምርጥ ዝግጁ ማዘጋጅለት፣ ከዚያ በኋላ እንግዲህ እንሰንጠራለን። ሴቱንና ጎረምሳውን ይለያል እያለች ነበር ቤቲ ማለት ነው። ቤት የሙቀት እንግዲህ እንደ ኮኩ ሙያ የለኝ እንደሃና ብር የለኝ እኔ ብቻ ቀሩ እያልሽ ነበር። ነገር ግን ጭንቅላት አለኝ። ሰዎችን የሚጎዳ ጭንቅላት፣ ሰዎችን የሚያጣላና የሚያባቀስ ጭንቅላት አለኝ። ያሰራዋለሁ፣ በእሱ እንቀሳቀሳለሁ። እያች እንግዲህ መንቀሳቀሻዋ ጭንቅላት፣ ያው እንግዲህ መጥፎ ነገር ለምሰራው ነገር ነው ጭንቅላት መልካም ነገር ያሰራበት እሱ እንደሆነ ቤት እንደሆነች ከዚያ በኋላ እንግዲህ ሀና እና ኩኩን ማጣላት ነበር። ድማሙን ደግሞ ይሄ ኩኩን ባል እንግዲህ እንትን እየደወለችለት ነው። ይሄ ማለት በቃ እንድትሳርክ ነው። ያርክ ያገዘችው ነው። ዲማሙ እንግዲህ በቀደመ ከበሩ ስለተባባውን ሄዱ ነበር፣ ገጠራማ ቦታ ሄዱ። እየደወለችለት እየመጣ ነበርና ቤት ቤትኛ የተመካከሩ ነበር፣ ቪዲዮ የሰሩት ያው እንደ ጓደኛ ሆነው ሊቀርቡና ኩኩን ሊያስቀኑ ኩክ በድባ ቦቃንታ ዲባ ሙን ግዜት ልትወስድ እንደዛ ነበር የተባባሩት። ነገር ግን አሁን ላይ ደግሞ በሳሚ ፍቅር ታውራለች ሳሚ ጋር ናት ማለት ነው። እንደምንም ብሎ እንግዲህ ምግብ ተሰርቶ ምሳ ሲበላ ተጠርቶ፣ ለምሳ ተጠርቶ ሲመጣ ሳሚ እንግዲህ ሀና እንግዲህ እኔ ነኝ ምግብ የሰራሁት ይህን ሰርቻ ሰርቻ የሁሉም ሙያቸው ሊያሳዩ ነበር። ነገር ግን ኮኩ እሷ እንደሰራች ተናገረች ማለት ነው። ያው እንደ በኮኩ የሰራችውን አድርጎ ነው እሱ የሰየሙ ማለት ነው። እና ያው እዙ መሀል ደግሞ ድባሙ መጥቶ ጋልክሊያን ያደርግላት ሲል ለኮኩ እንግዲህ ኮኩ በጣም ተመሳጀች፣ ተጠቅጠላ ወደ ኩሽና ገባች ማለት ነው። ሀና ሄዳ እንግዲህ እያለመለቻት ነበር። ነገር ግን ያው ቤቲ ጋር ትንሽ ሚስትር ስለአላችሁም እንዲህ ያለው እንዲያታገኝም እሺ በይው ነው የምትላት እኮ ደግሞ በሳሚ ፍቅር ታውራለች። እና ቤቲ ገብታ እንዲህ ምን ተመካከርን ነበር እንደዚህ ያለው እንዲያታገኝም እሺ በይው እያለቻት ነበር። እና እኔ ካልፈለኩ እሳ እያለቻት ነበር። ነገር ግን እንዲህ ያለው እንዲያታገኝም የሚለምንሽ ወንድ እያለቻት ነበር። እንግዲህ ታት ወጣች ማለት ነው። ኮኩም ደግሞ ለምንድነው እንደዚህ የሚሄዱኝ የራሴን ህይወት መኖር ይችላሉ እያሽ ነበር። ብቻ እንግዲህ ኮኩን ነው ሳሚ ያን የመረጠው። መጨረሻ ላይ ደግሞ ኮኩዬ ነ ቶሎ እያለ ሲጠራ ሳሚ ምንድን ነበር ለ ኮኩዬ የምትለው ምነ ምንድን ነው እያለ እንግዲህ ዲማሙ ወደ ድብደባ ገባ ማለት ነው። ሳሚን እንዴት በኮኩ ትጠረጥረኛል? ኔ ኮከሳሩ ጓደኛ ጋር ሁኔ በቅርብ ነው የተጣለሁት